ሚሽን የእግዚአብሔር ክብር ጉዳይ ነው። ኢየሱስ ክርስቶስ የመንግስትን ወንጌል እየሰበከ ከሰፈር ሰፈር፣ ከሀገር ሀገር፣ ከመንደር መንደር ይዞር ነበር። ብዙም ባየ ጊዜ ተጭንቀው፣ ተጥለው ሀራስ ተደርገው ነበርና አዘነላቸው። ስለዚህ ዞር ብሎ የመከሩ ጌታ ወደ መከሩ ሰራተኛ እንዲልክ ለምኑ አላቸው። አዘነላቸው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቶልና ክብር ለእግዚአብሔር ይሁን አንደኛ ቆሮንቶስ ምዕራፍ 9 ቁጥር 23 በወንጌል ማህበረተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ በአንድነት እንበለው ስለ ወንጌል የሚለውን ስለ ወንጌል ሁሉን አደርጋለሁ ስለ ወንጌል ሁሉን አደርጋለሁ መዝሙር 67 ቁጥር 3 የሚሽን መዝሙር ነው አቤቱ አሕዛብ ሁሉ ያመስግኑ፣ አሕዛብ ሁሉ ያመስግኑ። ለአሕዛብ በቅን ትፈርድላቸዋለች፣ አሕዛብ በምድር ላይ ትመራለህ። አሕዛብ ደስ ይበላቸው፣ አሕዛብ ሐሴትን ያድርጉ። አቤቱ አሕዛብ ያመስግኑ፣ አሕዛብ ሁሉ ያመስግኑ። ሚሽን የእግዚአብሔር ክብር ጉዳይ ነው። ሁሌ ስለ ሚሽን ሳስብ አንድ ምሳሌ ብነግራችሁ ደስ ይለኛል። እዚህ ሀገር ንቅለ ተከላም ይባላል አንድ ሰው ኩላሊቱ ወይንም ልቡ የታመመ ሰው ሌላ ጤነኛ ልብ ካለው ለዚህ ለታመመ ልብ ካለው ትራንስፕላንት ይደረጋል፣ ንቅለ ተከላ ይደረጋል። በአሜሪካን ሀገር ውስጥ ነው። አንድ አባት አንድ ልጅ ብቻ ነው ያለው። ወደ 20 ዓመት አካባቢ 22 እስከ 24 ዓመት የሚደርስ ልጅ ነው። እሱ በድንገት በመኪና አደጋ ይሞታል፣ ይሞታል። እና እዛ ሀገር ስትኖሩ ስሞት አካሌ ለታመሙ ሰዎች፣ ለበሽተኛ ሰዎች ይሰጥ ብላችሁ የምትፈርሙት አለ። ስትፈርሙ እንትን መታወቂያችሁ ላይ ዶነር ተብሎ ይለጠፋል። መታወቂያችሁ ላይ ይሄ ሰው አካሉን በፈቃደኝነት ሰጥቷል ይባላል። እና ይሄ ልጅ ዶነር ስለነበረ ሲሞት ልቡ ጤነኛ ስለነበረ ልቡን አወጡ። ሌላ ግን አንድ ሰው ደግሞ የሁለት ልጆች አባት የሆነ ልቡ ታሞ ሊሞት ያለ ግን ሌላ ልብ ቢተከልለት የሚድን ሰው ነበር። ሁለት ልጆች ያሉት አንድ ሚስት ያሉት እና በሰላሳዎቹ መጨረሻ አካባቢ ያለ ሰው ነው። ስለዚህ እንኳን ደስ አለ ልብ ተገኘልህ ተባለ። የዚህ የሀያ ሁለት ዓመት ልጅ የሞተው ልብ ከዚህ ሰው የልብ ጋር የሚመጣጠን ሆነ እና አኪም ቤት ሄደ። ንቅለ ተከላው ተደረገ። ጥሩ ውጤት አመጣ። ሰውየው ሊሞት የነበረው ሰው ዳነ። ከዛ በዓመቱ ይሄ ነገር በዓመቱ የዚህ ልብ የተቀየረለት ሰው ቤተሰብ እና እሱና ሚስቱ እና ልብ ደግሞ የሰጠው ልጅ አባት ከእናቱ ጋር ልጃቸውን በሞት ያጡት አባትና እናት አንድ ላይ ሆነው የመገናኛ ቀን ነው። አይተዋወቁም። የተለያየ ክፍለ ሀገር ውስጥ ነበር የነበሩት። እና ዩቲዩብ ውስጥም አለ፣ ብዙ እንደዚህ አይነት ነገር ተመሳሳይ ነገር አለ። በጣም ልብን ሚነካ ኢሞሽናል የሚያደርግ ነገር ነው። እና ተገናኙ፣ እና በጣም ሲገናኙ እሱ ልብ የተገጠመለት ሰው ነው፣ እና ከሚስቱና ከሁለት ልጆቹ ጋር መጥተዋል። እኔ ደግሞ የልጄ ልብ የተወሰደለት ሰው ነኝ ከሚስቴ ጋር መጥቻ፣ አለው ማለት፣ የልጁ ልብ የተተከለለት ሰው እሱ ነው። ሁለት ልጆች ያሉት ሚስት አለችው። እና የሚገናኙ ቀን የሚገናኙ ቀን አባቱ የሟች አባት የጠየቀው ለዚህ ልብ ለተገጠመለት ሰው የጠየቀው አንድ ጥያቄ ነው። ከተዋወቁ በኋላ ከተጨባበጡ በኋላ ሁሉ ነገር ካረጉ በኋላ ይሄ ልጁ የሞተበት አባት የልጁ ልብ ለተቀበለው ሰው አንድ ጥያቄ ነው የጠየቀው፣ እባክህን የልጄን የልብ ምት እንዳዳምጥ ፍቀድልኝ የልጄን የልቡን ትርታ እንዳዳምጥ ፍቀድልኝ ሲለው ፈቀደለት እና ያዳምጣል። ልቡ ይመታል እና በኋላ ደስ ብሎት ልጄ በህይወት አለ ልጄ በሕይወት አለ፣ የልቡ ምታዳመጥኩት የልቡን ምታዳመጥኩት ልጄ በህይወት አለ እና ሚስቱን ጠራት። የልጅቱን እናት ነይ አንቺም አዳምጪው አላት። እሷም አዳመጠች እዛው ላይም እንባ ይፈሳል። ልጄ በሕይወት አለ፣ በሌላ አካል ውስጥ እግዚአብሔር ይባርክ። ልጄ በሕይወት አለ። መጽሐፍ ቅዱስ እንዲህ ይላል፣ እኛ ግን የክርስቶስ ልባለን የክርስቶስ ልባለን የክርስቶስ ሃሳብ አለን። እግዚአብሔር ዛሬ ወደ አጥቢያ ቤተ ክርስቲያናችሁ ቢመጣ የዛሬ ሁለት ሺህ ዓመት ልጁን ልኮ ልቡን ሰጥቶናል፣ ደሙን ሰጥቶናል፣ ህይወቱን ሰጥቶናል ዛሬ ቢመጣና የልጄን የልብ ምት እዚች ቤተ ክርስቲያን ውስጥ ልስማ ቢል ይሰማል ወይ? የኢየሱስ ልብ በእኛ ልብ ውስጥ ይመታል ወይ ብዬ ነው የምጠይቃችሁ ማሳስባችሁ። የልጁ የልብ ምት አለ። ልጄ ሞቷል ግን በዚህ ሰውዬ ውስጥ ይኖራል። ዛሬም ክርስቶስ ለእኛ ሞቷል ሕይወቱን ሰጥቷል ግን ልባችንን ቢያዳምጥ ምንድን ነው እና፣ የክርስቶስ ልብ ምንድን ነው? ኢየሱስ ክርስቶስ የመንግሥትን ወንጌል እየሰበከ ከሰፈር ሰፈር፣ ከአገር አገር፣ ከመንደር መንደር ይዞር ነበር። ብዙ ሕዝብም ባየ ጊዜ ተጭንቀው ተጥለው ሐራስ ተደርገው ነበርና አዘነላቸው። ስለዚህ ዞር ብሎ የመከሩ ጌታ ወደ መከሩ ሰራተኛ እንዲልክ ለምኑ አላቸው። አዘነላቸው። የሚያዝን ልብ ነበረው ኢየሱስ ክርስቶስ። እሱ ነበር ዘዋሪ ያደረገው ልቡ ተጨንቀው ተጥለው ማንም ሊደርስባቸው ማችሮችን ሰዎች ስላየ ነው። ልባችን ምንድነው የሚለው ነው ይሄንን እያሰብን እንድናዳምጥ ነው። የክርስቶስ ኢየሱስ ልብ የሚያዝን ልብ ነበር፣ የሚራራ ልብ ነበር። ወደ ሞት የሚሄዱትን ይታደግ ነበር። ስለዚህ ስለ ሚሽን ስናነሳ ሚሽን የእግዚአብሔር ክብር ጉዳይ ነው ብዬ ነግሬያቸዋለሁ። አምስት ነገር ማወቅ ያለብን ስለ ሚሽን ዛሬ በዚህ ክፍለ ጊዜ አምስት ማወቅ ያለብን ነገር ልናገር እና ነገ ጠዋት ደግሞ በሚኖረን አምስት ማድረግ ያለብን ነገር ምንድን ነው? ግማሽ ነው ሰዓቱ በጣም አጠር ስላለ ነው። አንድ መልእክት ነው ሁለት ቦታ ከፍዬ የምነግራችሁ ሰፊም ጊዜ እንድንወስ ነገ ምን ማድረግ አለብን? ዛሬ ምን ማወቅ አለብን? ስለ ሚሽን እንዳው አምስት ነገር ብናቅ ብዬ አስባለሁ። አምስት ነገር ብናቅ ስለ ሚሽን። የመጀመሪያው አንደኛ ከዚህ ልጀምር፣ አንደኛ እናንተ በደንብ እንድትይዙልኝ ሚሽን መጽሐፍ ቅዱስ የተጻፈበት ዋና ዓላማ ነው። ሚሽን መጽሐፍ ቅዱስ የተጻፈበት ዓላማ ነው። መጽሐፍ ቅዱስ ሚስዮናዊ ነው ሲናገሩ ይሄ መጽሐፍ ቅዱስ ሚሽነሪ መጽሐፍ ነው ሚስዮናዊ መጽሐፍ ነው። ከዘ ፍጥረት ጀምሮ እስከ ራእይ ሁሉ ልናየው አንችልም። ግን ከዘ ፍጥረት አንድ ጥቅስ ከራእይ አንድ ጥቅስ ላሳስባችሁ ወዳለሁ። ዘፍጥረት 12 አንድ ላይ እግዚአብሔርም ያሁቤ አብርሃምን እንዲህ አለው፣ አገርህን ወገንህን የአባትህን ቤት ትተህ እኔ ወደማሳይ ምድር ሂድ ታላቅ ህዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህን ገናን አደርገዋለሁ፣ ለሌሎች በረከት ትሆናለህ። የሚባርኩሁን አንብቡልኝ፣ እባርካለሁ፣ የሚረግሙሁን እረግማለሁ፣ በምድር የሚኖሩ ህዝቦች ሁሉ በአንተ አማካኝነት ይባርካሉ። እግዚአብሔር አብርሃምን ሲጠራው የሰው ልጅ በኃጢአት ከወደቀ በኋላ የድነትን መንገድ አዘጋጅቶ አብርሃምን ሲመርጠው፣ እባርክሃለሁ በአንተ ደግሞ የምድር አሕዛብን ሁሉ እባርካለሁ የምድር ህዝብ ሁሉ ከአንተ የተነሳ ይባረካል ብሎ ነው። ለዚህ ነው የጠራው። የመጨረሻውን መጽሐፍ ስልሳ ስድስተኛውን ስታዩ ራእይ ላይ በመጨረሻው ዘመን እስካሁን ያልተፈጸመ ገና ከኛ በፊት ያለውን ራእይ ሰባት ዘጠኝ ላይ እንዲህ ይላል፣ ከዚህ በኋላ አየው፣ እነሆ በዙፋኑና በበጉ ፊት ማንም ሊቆጥራቸው የማይችል ከህዝብ ከነገድ ከወገን ከቋንቋ ሁሉ እጅግ ብዙ ህዝብ ቆመው ነበር እነሱም ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው ነበር። በታላቅ ድምፅም እንዲህ አሉ ብለው ጮኹ፣ ማዳን በዙፋኑ ላይ የተቀመጠው የአምላካችንና የበጉ ነው። መላእክቱ ሁሉ እንዲሉ ነበር፣ አሜን፣ ውዳሴና ክብር፣ ጥበብና ምስጋና፣ ሞገስ፣ ኃይልና ብርታት ከዘላለም እስከ ዘላለም ለአምላካችን ይሆን አሉ። በአንድነት አሜን። ለአብርሃም የገባው ተስፋ በአንተ የምድር ህዝቡ ሁሉ ይባርካሉ ብሎታል። እስራኤልን ጠራ። ከዛ ታሪክ እናውቃለን። እኛን ጠራ። ለአሕዛብ ሁሉ ወንጌል ደረሰ። በመጨረሻው ዘመን ደግሞ መጨረሻችን አንድ ቀን በጌታ ዙፋን ፊት ሆነን ከቋንቋ፣ ከነገድ፣ ከወገን፣ ከህዝብ ማንም ሊቆጥራቸው የማይችሉትን ሃሌሉያ፣ በሱ ደም የተዋጁትን፣ ወንጌል የበራላቸውን፣ የሚሽን አገልግሎት የደረሰላቸውን አንድ ቀን ስናይ ደግሞ እግዚአብሔር እናመሰግናለን። ስለዚህ መጽሐፍ ቅዱስ ሚሽናል መጽሐፍ ነው። ከዘፍጥረት ፍጥረት እስከ ራእይ ስታዩ እግዚአብሔር ሰውን የፈለገበት መንገድ ነው። እግዚአብሔር ሰውን የፈለገበት መንገድ ነው። ስለዚህ ይሄ ወንጌል ሊነገር ይገባል። ስለ ሚሽን ማወቅ ያለብን ነገር ሚሽን የእግዚአብሔር ክብር ጉዳይ ነው ብያችኋለሁ። ሚሽን አንደኛ፣ የተጻፈበት ዓላማ መጽሐፍ ቅዱስ የተጻፈበት ዋና ጉዳይ ነው። ሁለተኛ እናንተ እዚህ ላላችሁ ሚሽን አምላክ ሰው የሆነበት ዋና ጉዳይ ነው። የአሳሳቢ ነው። አምላክ ሰው የሆነበት መለኮት አካል የለበሰበት ዋናው ጉዳይ ሚሽን ነው። ሌላ አይደለም። እንዲህ ይላል ፊልጵስዩስ ሁለት አምስት ላይ በክርስቶስ ኢየሱስ የነበረ የአስተሳሰብ በእናንተ ዘንድ ይሁን። እሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደሚገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ ሞትም ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸው በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስም ይንበረከክ ዘንድ ነው፣ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ኢየሱስ አምላክ ነው። አምላክ ሆኖ ሰው የሆነበት ጉዳይ እኔና እናንተን ለማዳን ነው፣ ለሚሽን ነው። መጽሐፍ ቅዱስ አንድ እግዚአብሔር አለ፣ ደግሞ ሰው አለ። በእግዚአብሔርና በሰው መካከል አንድ ብቸኛ መካከለኛ አለ። እሱም ደግሞ ሰው የሆነ እግዚአብሔር ነው፣ ክብር ለእግዚአብሔር። የሆነ ኢየሱስ ክርስቶስ ይባላል። ታውቀዋለህ ወንድሜ፣ ታውቂዋለህ ሽቴ፣ እኛን የመሰለ አምላክ አለን እኛን ፍለጋ ሲመጣ እኛን ሆኖ የመጣል። ሉቃስ አራት አርባ ሁለት ላይ እንዲህ ይላል፣ ሲነጋም ኢየሱስ ወደ አንድ ገለልተኛ ስፍራ ሄደ፣ ህዝቡም የሚፈልጉት ነበር እሱም ወዳለበት ቦታ መጡ፣ ከእነሱም ተለይቶ እንዳሄድ ሊከለክሉት ሞከሩ። ቁጥር 43 እሱ ግን ወደ ሌሎች ከተሞች ሄጄ የእግዚአብሔርን መንግሥት ወንጌል መስበክ ይገባኛል፣ የተላኩት ለዚህ ዓላማ ነውና ይላል አዲሱ ትርጉም የመጣሁት በየ አንድ ቦታ እንድቀመጥ አይደለም። በየስፍራው ሄጄ ወደ እግዚአብሔር መንግሥት ያልመጡትን ልመልስ ነው የመጣሁት። የተላኩበት አንድ ዓላማ አለ። ሚሽን አለኝ፣ የመጣሁበት ሚሽን አለኝ። እሱም የጠፋውን ለመፈለግ ነው። እንዳውም ሌላው ክፍል ላይ ሉቃስ 19 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ክብር ለእግዚአብሔር ይሆን አሜን። ከዚህ የበለጠ ቃል የለም። ኢየሱስ ክርስቶስ አይ ቲንክ የህይወቱ አሁን ሚሽን ስቴትመንት የሚባል አለ፣ በየቸርቹ አይደለም ዓላማችን። እና የኢየሱስ ክርስቶስ ሚሽን ስቴትመንት ይሄ ይመስለኛል፣ እኔ የመጣሁት የጠፋውን ለመፈለግና ለማዳን ነው። በቃ አምላክ ሰው የሆነበት ጉዳይ ነው፣ የሚሽን ጉዳይ። አንዳንድ ጊዜ እንግዲህ ሩቅ አገር ያሉ ሰዎች ከአሜሪካ ወይ ወደዚህ ሲመጡ ወይ ደግሞ ከዚህ ከሐዋሳ ወይ ተልተል የሚባል አገር ስትሄዱ የሆነ አገር ስትሄዱ ዋጋ የከፈላቸው ይመስላችኋል አይደል። እንደዚህ ብዬ በፈረስ ላይ ቁጭ ብዬ በአይስዙ ላይ ምናምን ቁጭ ብዬ ምናምን ኦሞልቾ እየበላሁ ምናምን የሰበኩ አዜፍ ምንም ነገር እ ብዙ ነገር እንደጎደለን እናስባለን አይደላ? ጌታ የት ነው የመጣው? ከሰማይ ከዘላለም ክብሩ ከአባቱ ጋር የነበረ የሰማይና የምድር ጌታ ፈጣሪ አምላክ ሆኖ ከዘላለም ዘላለም ይኖር የነበረ ጌታ እኔና እናንተን መስሎ የት ነው የተወለደው? በረት ውስጥ ሰው ሆኖ የመጣ በኃጢአት አካል ውስጥ የደከመውን ሰው ለማዳን እኔና እናንተን የመስሎ የመጣ ሰው ነው ፍለጋ ነው። መለኮት ሰው የሆነበት ምክንያት ፍለጋ ነው። የጠፋውን ሊፈልግ ነው። ክብር ለእግዚአብሔር ይሁን። የዛሬ አርባ ሁለት ዓመት የአረብ ሰፈር ልጅ ነኝ እኔ እዛን ያደግኩት አረብ ሰፈር ልጅ ምን እንደሚመስል የድሮውን አውቃለሁ፣ የአሁኑን አላውቅም። በርኩሰት ዓለም ውስጥ ያደግኩ ነኝ። ገና ከትቺ ከቲኔጀርነት የጠፋው ሰው ነኝ። አረብ ሰፈር ውስጥ ግን እኔን የሚመስል ሰው መጣ። እኔን መስሎ፣ የአረብ ሰፈር ቲኔጀር መስሎ፣ የአረብ ሰፈር ወጣት መስሎ፣ እኔ የምናገረውን ቋንቋ እየተናገረ መጣ። የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ሰፈሬ ድረስ ቋንቋዬን ድረስ ተናግሮ መጣ። አዳነኝ ወንጌል በራልኝ የመምጣቱ ተስፋ ገባኝ ሃሌሉያ ወንጌል ይሄ ነው ይለውጣል ያድናል ይታደጋል ሰፈራችን የሚመጣው እሱ ነው ክብር ለእግዚአብሔር ይሁን ወደ እያንዳንዳችሁ ሰፈር ይምጣ በገጠር ብታድጉ በከተማ ብታድጉ። አስፋልት ዳር ብታድጉ እርሻ መካከል ብታድጉ፣ እናንተን መስሎ ቀያችሁ ድረስ የመጣው የእግዚአብሔር ልጅ ኢየሱስ ፈልጓችሁ ነው ያገኛችሁት። ፈልጎ አገኛችሁ። ሃሌሉያ። አምላክ ሰው የሆነው ስለ እኔ ነው። አምላክ ሰው የሆነው ስለ አንተ ነው። አምላክ ሰው የሆነው ስለ አንቺ ነው። አምላክ ሰው የሆነው ስለ እኛ ነው። ሚሽን የእግዚአብሔር ዋና ጉዳይ ነው። መለኮት ሰው የሆነበት ጉዳይ ነው። ሶስተኛ የሚሽን ጉዳይ መንፈስ ቅዱስ የወረደበት ጉዳይ ነው። የሚገርም ነው። መጽሐፍ ቅዱስ የተጻፈበት ዋና ጉዳይ ምንድ ነው እናንተ? ሚሽን ነው። አምላክ ሰው የሆነበት ጉዳይ ምንድነው? ነው ሚሽን ነው። ከስላሴ አካል ሁለተኛው ስጋ ለብሶ የመጣው ለሚሽን ነው። ከስላሴ አካል ደግሞ ሶስተኛው መንፈስ ቅዱስ ወደ ምድር የወረደው ለምንድን ነው? ለሚሽን ነው። ከየታ መጣሁ። ሐዋርያት ስራ አንድ ሶስት ላይ ከሕማማቱ በኋላ ኢየሱስ ራሱ ቀርቦ ያው መሆኑን ለነዚህ በብዙ ማስረጃ እያረጋገጠላቸው፣ አርባ ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው። ከእነሱም ጋር በማዕድ ተቀምጠው ሳሉ እንዲህ ሲል አዘዛቸው፦ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ጌታ አገልግሎቱን ጨርሶ ሚሽን አኮምፕሊሽ አድርጎ የጠፋውን ፈልጎ አድኖ ኃላፊነት ከሰጣቸው በኋላ ሲያርግ ከማድረጉ በፊት እንዲህ ያላቸው እኔ ሄዳለሁ፣ እኔን የሚመስል ሌላ እኔን የሚመስል ሌላ እልክላቸዋለሁ ለእሱም እግዚአብሔር መንፈስ ቅዱስ ነው እንዳለውም ሞቶ ከተነሳ በአምሳኛው ቀን ወይም ወደ ሰማይ ካረቀ ከአስር ቀን በኋላ መንፈስ ቅዱስን ላከ። እነሱ ግን ጥያቄያቸው ሌና ነበር። ሚሽን የእግዚአብሔር መንግስት ጉዳይ ነው። እነሱ ግን በጣም የገባቸው የእስራኤል መንግስት ጉዳይ ነው። ይሄ ሁለቱ ይጋጭብናል። በነገራችን ላይ ደቀ መዘሙር ሲያስቸገራቸው የእስራኤል መንግስት ጉዳይ ነው። እሱን ደግሞ ከሰማይ ያመጣው የእስራኤል መንግስት ጉዳይ ሳይሆን የእግዚአብሔር መንግስት ጉዳይ ነው። አርባ ቀን እንኳን ሞቶ ከተነሳ በኋላ ይነግራቸው የነበረው የእግዚአብሔር መንግስት ጉዳይ ነው እ የእግዚአብሔር መንግስት ጉዳይ ነው በሉና፣ ሚሽን የመንግስት ጉዳይ ነው። የእግዚአብሔር መንግስት ጉዳይ ነው። ደቀ መዝሙር ላይ ልባቸው የነበረው የማም መንግስት ጉዳይ ነው፣ የእስራኤል መንግስት ጉዳይ ነው። ስለዚህ እንዲጠይቁት ቁጥር ስድስት ላይ ደቀ መዛሙርቱም ተሰብስበው ሳሉ፣ ጌታ ሆይ የማን መንግስት ነው ያሉት የእስራኤል መንግስት መልሰ የምትተቋቁምበት ጊዜ አሁን ነው ብለው ጠየቁት። ሶስት ዓመት ተኩል አስተምሯቸው ስለ እግዚአብሔር መንግሥት እንዳውም ንስሐ ግቡ ብሎ መጥምቁም የተናገረው መንግሥተ ሰማይ ቀርባለች ብሎ ሶስት ዓመት ተኩል አስተምሯቸው ከዛ በኋላ አርባ ቀን ከተነሳ በኋላ አርባ ቀን ነበር የነበረው። አርባ ቀኑ ሁሉ ቅድም እንዳነበብ ነው የእግዚአብሔር መንግሥት እየነገራቸው የነገራቸው አርባ ቀን ሙሉ እየነገራቸው ሄዳለሁ ብሎ እልካለሁ ብሎ ጥያቄ አለን አሉት። መጨረሻ ጥያቄያቸው ነው እስራኤል መንግሥት መቼ ነው የምትመልሰው ደቀ መዝሙርቱ የእግዚአብሔር መንግስት ጉዳይ አልገባቸው። ሳይገባቸው ሲቀር ምን ያድርግ? መጨረሻ ደግ አስተማሪ ነው። እንዲህ አላቸው፣ ይህ የእስራኤል መንግስት የመመለስ ጉዳይ የእናንተ ናን ኦፍ ዩር ቢዝነስ ይላሉ አይደል? ይሄ የእናንተ ጉዳይ አይደለም። የእናንተ ጉዳይ ግን ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ሀይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማሪያ ምድር ዳርቻ ድረስ ምስክሮች ትሆናላችሁ ብሎ በቃ አዲን ካው ነግሯችኋል። አልገባቸውም። እሱ ግን የእውነተኛ መንፈስ በመጣ ጊዜ ገባቸዋል፣ ይሞላቸዋል። ያኔ ሚሽነሪ ትሆናላችሁ፣ እስከ ምድር ዳርቻ ድረስ ትሄዳላችሁ። ሚሽን የእግዚአብሔር ክብር ጉዳይ ነው። መጀመሪያው መጽሐፍ ቅዱስ ሚሽን መጽሐፍ ቅዱስ የተጻፈበት ዋናው ጉዳይ ምንድን ነው? ሚሽን ነው። ወልድ ስጋ የለበሰበት ዋና ጉዳይ ምንድን ነው? ሚሽን ነው። መንፈስ ቅዱስ የወረደበት ጉዳይ ምንድን ነው? ሚሽን ነው። አራተኛው ሚሽን ቤተክርስቲያን የተመሰረተችበት ዋናው ጉዳይ ነው። ቤተክርስቲያን የተመሰረተችበት ዋናው ጌታ መጣው። ማቴዎስ 16 ላይ እንዲህ ይላል፣ ስምዖን ጴጥሮስም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰ። የሰውን ልጅ ማን ይሉታል ብሎ ሲጠይቅ ነው። ጌታ ኢየሱስም እንዲህ አለ የዮና ልጅ ስምዖን ሆይ ብፁ ነህ፣ ይህን የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚህም ማለት ላይ ቤተክርስቲያኔን እሰራለሁ፣ የጋነም ደጆች እንኳን አያሸንፏትም። የመንግሥተ ሰማይ መክፈታዮችን እሰጥሃለሁ፣ በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል፣ በምድር የፈታ ሁሉ በሰማይ የተፈታ ይሆናል። ቁልፍ አለ ትናገራለህ ወንጌልን ታውጃለህ። ሰዎች ወይን ወንጌል ሰምተው ይድናሉ። አንተ አሁን የተናገርከው ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ያምናሉ፣ ይህን በማመናቸው ደግሞ የዘላለም ሕይወት ያገኛሉ ብሎ ተናገረ እና ቤተ ክርስቲያን የምትመሰረተው ለሚሽን ነው፣ የጠፉትን ለማዳን ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድትናገር ሰዎችን ከጨለማው ዓለም ወደ እግዚአብሔር ዓለም ከጨለማው ግዛት ወደ እግዚአብሔር መንግስት ለማፍለስ ነው። ክብር ለእግዚአብሔር ይሁን። ሁለተኛ ጥቅስ ቢያስፈልጋችሁ ሐዋርያት ሥራ 13 አንድ ላይ በአንጾኪያ ባለች ቤተ ክርስቲያን ነቢያትና መምህራን ነበሩ። እነዚህም ጌታን እያመለኩ እየጾሙ ሳለ ማን ነው የሚለው? መንፈስ ቅዱስ በርናባስና ሰዋልን እኔ ለጠራዋቸው ሥራ ለዩልኝ አለ። እነሱም ከጾሙና ከጸለዩ እጃቸውንም ጭነው አሰናበቷቸው። በርናባስ ሰዋልን በመንፈስ ቅዱስ ምን ሆነው ተልከው ወደ ሴሉቄያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዶ ሚሽነሪ ቤተ ክርስቲያን ፈራጅ እግዚአብሔር ለፈጠራት ዓላማ ቤተ ክርስቲያን ሲኢኦ፣ ኢየሱስ ራሱ ነው። አይደለም ባለቤቱ እሱ ነው። ቤተ ክርስቲያንን ሲመሰርታት ሚሽነሪ ቤተ ክርስቲያን እንድትሆን ነው፣ እንድትሄድ ነው። በጣም የሚገርማችሁ የኢየሩሳሌም ቤተ ክርስቲያን ናት መንፈስ ቅዱስ በእናንተ ላይ በወረደ ጊዜ እስከ ምድር ዳርቻ ምስክር ትሆናላችሁ ተብሎ የተሰጣት ሐዋርያት ስራን ስታጠኑ ይህን ምዕራፍ አንድ ነው። ቃል ኪዳን የገባው ምዕራፍ ሁለት ላይ መንፈስ ቅዱስ ወረደ። መንፈስ ቅዱስ ከተሞሉ በኋላ መሄድ ነበረባቸው። እንዲያውም ምዕራፍ ሶስት ላይ ሶስት ሺህ ሰዎች ዳኑ። እዛው ቁጭ አሉ፣ አልወጡም። ምዕራፍ አራት ላይ እንዲያውም አምስት ሺህ ደረሱ፣ አልወጡም። ይሄ ነገር እንዴት ነው ነው? መንፈስ ቅዱስን የላኩላቸው ወደ ዓለም ሁሉ እንዲሄዱ ነው። እነሱ ጉብ ቁጭ ብለው ተሟሙቀዋል እና ሜጋቸርች ሜጋቸርች ሆነዋል። ከ3000 ከ50 ምንድን ነው ወደ 120 ከ120 ወደ 3000 ከ3000 ወደ 5000 ሜጋቸርች ሰርተው ሲቀመጡ አያቸው። ምዕራፍ አምስት ላይ አልሄዱም። ምዕራፍ ስድስት ላይም አልሄዱም። እንዳውም ማጉረምረም ጀመሩ። ከዛ ምዕራፍ ሰባት ላይ ሳይ ይሄ ነገር አያዋጣም አለና ከመካከላቸው አንዱን እስጢፋኖስ ምን አደረገ? ወሰደ፣ እንዲገደል አደረገው። በምሪት አልወጣ ብለው በምሬት ወጡ። በምሪት ተልኮ መንፈስ ቅዱስ ሂዱ ሲላቸው አለ ስላሉ፣ በምሬት ወይንም ደግሞ እግዚአብሔር በጥሪ እምቢ ብሏቸው በስደት ወጡ። ከዛ እያንዳንዱ ነፍሱን ለማዳን ኢየሩሳሌምን ለቆ ሄደ። ይሄ መጀመሪያው ወፈሪ፣ ሰማሪያ ደረሰ እና ወንጌልን ሰበከ። ታውቃላችሁ ምዕራፍ አንድ ስምንት ላይ የተናገረው ምዕራፍ ስምንት ቁጥር አንድ ላይ ደግሞ አፕሊኬሽን ነው። ፊልጶስ ሰማርያ ገባና ምን ማድረግ ጀመረ? ወንጌል ሰበከ። አባባ ኬዳሞን ታውቋቸዋላችሁ? አዲስ አበባ የነበሩ ወደ ጌታ ሄደዋል። እስኪ አባባ ኬዳሞን እምታውቁ እሺ፣ አይ ኖ አባባ ዱካሞን እዚህ ቦታ ያለን ሁሉን እናውቃቸዋለን። አባባ ኬዳሞ ምን አሉ? ስለ ደርግ ጊዜ ተማሪዎች እያለን ሲያስተምሩ አንድ አትክልተኛ ኋላ መጠጣት ሲሄድ ይሄ ውሃ የሚያጠጣበት ሆሳ ላ አደለም። ውሃ የሚሄድበት ምንድን ነው ቱቦ ወይ ምንድነው? በአማርኛ ግርም የሚጠጣበት ማለት እንዲህ ሲያጠጣ ውሃው እዚህ እዚህ አካባቢ ነው የሚፈሰው፣ አይደለም ውሃው እንደዚህ። ግን ይሄ ቱቦ አልደርስ ካለ እዛ አካባቢ አትክልት ካለ እዛ ለመጠጣት ምን ያደርጋሉ? ጣት እንትኑ ጫፍ ላይ ያደርጉና ጣት ሲያደርጉ ውሃው ተስፈንጥሮ እዛ ሁሉ ምናምን ያጠጣል። እና በአባ ኬዳሞ ምን አሉ ደርግ የቤተ ክርስቲያን ላይ የተዘረጋ ጣት ነው ስለዚህ ጣቱ ሊያፍን ሲል ውሃው እስከ ምድር ዳርቻ ድረስ ይደርሳል እና አንዳንድ ጊዜ እኔ አንድ ጥያቄ ልጠይቃችሁ እንደ ቤተሰብ በምሪት ብትሄዱ ይሻላል በምሬት ብትሄዱ ይሻላል እግዚአብሔር ይምራችሁ አሌት ካላችሁ እግዚአብሔር የሚልክበት መንገድ አለው መንገድ አለው መንገደ ብዙ ነው። እግዚአብሔር ልቡ የልቡ ትርታ ምንድን ነው? እግዚአብሔር ሚሽን ነው። ሚሽን አለ ሲሉ ጣት አመጣ በጣቱ ሄደ ማለት ነው። ኢትዮጵያንም ቤተክርስቲያንን በጣም ሚሽናል በየቤቱ ሀዋሳ ከተማ አንድ ቤተክርስቲያን ነበር የውት ብርሃን የነበረው አንድ ተዘግቶ ከሰባት ዓመት በኋላ ስንመለስ አይ ቲንክ 20 ነው 30 ሃውስ ቸርች ነበሩ። የቤት ለቤት ነበሩ። እኛም እዛ ውስጥ ነው ያደግነው። ክብር ለእግዚአብሔር ይሁን። ስለዚህ ቤተ ክርስቲያን ሚሽናል መሆን አለባት። ለዚህ የአንጾኪያን ቤተ ክርስቲያን እዩ። አምስተኛ እና የመጨረሻው ሚሽን አማኞች የተጠራንበት ዋናው ጉዳይ ነው። አማኞች የተጠራንበት፣ እስካሁን የነበረው ቡንያየ ነው። መጽሐፍ ቅዱስ የተጻፈው ስለ ሚሽን ነዋል። አምላክ ሥጋ የለበሰው ስለ ሚሽን ነዋል። መንፈስ ቅዱስ የወረደው ስለ ሚሽን ነዋል። ቤተ ክርስቲያን ደሞ የተተከለችው ስለ ሚሽን ነዋል። አሁን ደግሞ አፕሊኬሽኑ እኛ የተጠራ ነው ለምንድነው? ለምን ዳነን? እግዚአብሔር ሰዎችን በማዳን ሂደት ውስጥ ነው ያለው። ለምን አዳነን ብለን የምንጠይቅ አንደኛ ጴጥሮስ ሁለት ዘጠኝ ላይ እናንተ ግን እኛ የዳን ነው ከጨለማ ወደ አስናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ ምን እንድታረጉ እንድታወጁ፣ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራስ ለራሱ የለያችሁ ሕዝብ ናችሁ። ቀድሞ የሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምረት አላገኛችሁም ነበር፣ አሁን ግን ምረት አርጋችሁ አግኝታችኋል። እኛ ግን ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ከአጋንንት መንግስት ወደ እግዚአብሔር መንግስት የፈለስ ነው። የሱም በጎነት እንድናወራ ነው። አሜን። እልፍ ልሳን ሺ አንደበት ኖሮኝ ቢሆን ምን አለበት ስለአምላኬ ድንቅ ስራ እንድመሰክር እንዳወራ የሚለው መዝሙር ላይ ደርሳችኋል፣ አይደል? አስታውሳለሁ። አንድ ወንድም እንኳን እልፉን ሰጥቶኝ ይቅርና አንዱንም እንኳን ሰጥቼ አልተናገርኩበትም። የቀደሙት ምናለ እልፍ ልሳን ቢኖረኝ እልፍ አንደበት ቢኖረኝ በእልፉም አንደበት ስለ እግዚአብሔር ባወራሁ እያሉ ያለፉት ይህን ወንጌል ለእኛ ያደረሱት ወገኖቼው፣ እየተጠራ ነው፣ ለሚሽን ነው። በቃ ድነናል። እኛ የት እንሄዳለን? የትም አንሄድም። የዳንን ሰዎችን 99ኙን ትቶ የደሚለው 99ኞቹ የዳኑ ናቸው። ይሄ እረኛ አንድ ያልዳነውን ለመፈለግ ነው። የዳኑ የት ይሄዳሉ? ዛሬ ግን ብዙ ችግር ያለው በዳን ሰዎች መካከል ነው። እንደ እንደ መጋቢ ብዙዎች እዚህ ቤት ያላችሁ መጋቢ ናችሁ። ቤተክርስቲያን መሪዎች ናችሁ። ብዙ ነገር ሰይጣን አቴንሽናችንን እዚህ ውስጥ ውስጥ ውስጥ ባለ ሆነው ውጭ እንኳን እንዳናስብ አድርጎናል። አሁን ይሄ የእግዚአብሔር ጊዜ ነው ወንጌልን ወጥተን እንድንናገር። አሜን። ስለዚህ ነው ማቴዎስ 28 18 ግሬት ኮሚሽን የሚባለውን ትልቁን ታውቃላችሁ። ስልጣን ሁሉ በሰማይ በምድር ተሰጥቶኛል፣ ስለዚህ ሄዱና ህዝቦችን፣ አህዛብ የሚለውን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኩትን ደግሞ ትእዛዝ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። የእኛ ማንዴት እግዚአብሔር የላከልን ስራ ላወራ ነው። የሚሽን ተማሪዎች ሚስዮ ዴ ይሉታል። የላቲን ወርድ ነው። እግዚአብሔር አምላክ ሚስዮናዊ ነው ወገኖች። ወይ ኢሳይያስ 6፡8 ላይ የጌታ ድምፅ ማንን እልካለው ማን ስሄድልናል ሲል ሰማው። እኔም እነሆኝ እኔን ላከኝ። እግዚአብሔር አብ ወልድን ላከ፣ አይደለም እኛን መስሎ መጣ ወልድ ደሞ እኔ ብሄድ ይሻላቸዋል፣ እኔ ብሄድ ደሞ ሌላውን ልካለው አለ። መንፈስ ቅዱስን ላከ። መንፈስ ቅዱስ ደሞ በአንጾኪያ ቤተክርስቲያን መጣና በርናባስና ሳውልን ለዩልኝ አለ። እነሱም በመንፈስ ቅዱስ ምን ሆነው ተልከው ሄዱ። ቤተክርስቲያን ሚሽነሪ ናት። ቤተክርስቲያን ደሞ ልኡካንን ጳውሎስና ብርናባስን ላከች። እስከ ዛሬም ድረስ ቤተክርስቲያን ትልካለች። ወገኖች ሆይ አምላካችን ሚስዮናዊ አምላክ ነው። ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን መጣ። ስለዚህ እነዚህን አምስት ነገር እዩ። ሚሽን የእግዚአብሔር ክብር ጉዳይ ነው። ምንድን ነው ያለው? የመጀመሪያ ሚሽን መጽሐፍ ቅዱስ የተጻፈበት ዋና ጉዳይ ነው። መጽሐፋችን ሚሽነሪ መጽሐፍ ነው። ሚሽን አምላክ ሰው የሆነበት ዋና ምክንያት ነው። መለኮት ሥጋ የለበሰበት። ሚሽን መንፈስ ቅዱስ ወደ ምድር የወረደበት ጉዳይ ነው ጉዳይ ነው። ይሄን ብቻ አይደለም። ሚሽን ቤተክርስቲያን የተመሰረተችበት ዋና ጉዳይ ነው። ከዚህ ሁሉ በላይ እኛም የተጠራንበት ለምንድን ነው? ሚሽን ነው። በሚሽን አገልግሎት ዋና ቁም ነገር ልንገራችሁ። ዋና ቁም ነገር በሚሽን አገልግሎት፣ በቤተ ክርስቲያን አገልግሎት ዋናው ቁም ነገር ዋናውን ቁም ነገር ዋና ቁም ነገር አድርጎ መኖር ነው። ልድገመው። በቤተ ክርስቲያን ውስጥ ዋናው ቁም ነገር ዋናውን ቁም ነገር ዋና ቁም ነገር አድርጎ መኖር ነው። አቤቱ አሕዛብ ያመስግኑ፣ አሕዛብ ሁሉ ያመስግኑ። ለአሕዛብ በቅን ትፈርድላቸዋል፣ አሕዛብ በምድር ላይ ትመራል አሕዛብ ደስ ይበላቸው ሀሴትን ያደርጉ። አቤቱ አሕዛብ ያመስግኑ፣ አሕዛብ ሁሉ ያመስግኑ። ከቋንቋ ከነገድ፣ ከባህል የተዋጁ ሁሉ አንድ ቀን በጌታ ዘንድ ያመሰግኑታል። መዝሙራችን ሚሽናል እንዲሆን አሳስባቸዋለሁ። እዚህ ቤት ያላችሁ ሰባኪያን ሚሽናል እንዲሆን ስብከታችን አሳስባቸኋለሁ። መዝሙር የምጽፉ ስለ ሚሽን እንድጽፉ አሳስባቸዋለሁ። ቲክቶክር የምታደረጉ ፌስቡክ ላይም ሶሻል ሚዲያ ውስጥ ያንገር የንገር ጀኔሬሽን እንናገር። እግዚአብሔር የመናገር ሚዲያውን ሰጥቶናል። ሚዲያውን ሁሉ ሚሽናል እናድርገው። ዛሬ ያልተናገርን መቼ እንናገራለን? አሁን ያልተናገርን መቼ እንናገራለን? እዚህ ያልተናገርን የት እንናገራለን? እኛ ያልተናገርን ማን ይናገራል? ጊዜው አሁን ነው። ቦታው እዚህ ነው። ተናጋሪው እኛ ነን። ክብር ለእግዚአብሔር ይሁን።